ስላቪያ ፕራግን አሸንፏል፣ ታሪካዊ ድልም አስመዝግቧል። በተከታታይ አራት ጨዋታዎችን አሸንፈው ሪከርድም ነው የሰበረው። በአውሮፓ ቻምፒየንስ ሊግ አራተኛ ዙር መርሃ ግብር አርሰናል ስላቪያ ፕራግን አሸንፏል። ሶስት ለዜሮ ነው አርሰናል ከሜዳው ውጪ ወደ ቼክ አቅንቶ ማሸነፍ የቻለው። ሰላም ሰላም! ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በተለያዩ እግር ኳሳዊ ጉዳዮችና እና ፕሮፋይል ነክ በሆኑ ጉዳዮች እንዲሁም መረጃዎች እየደረሰ ይገኛል። አሁንም የአውሮፓ ቻምፒየንስ ሊግን ተጠባቂ የማክሰኞ ምሽት ጨዋታዎች ልናስቀኛቸው ወደናል። በዚህም አርሰናልን ነው በቀዳሚነት የምናነሳው። አሁን እየተካሄዱ ያሉ የአውሮፓ ምሽት አ እንግዲህ ወደ ተመልካቾች ፕሮግራሙን ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎች እንዲደርስ እንድታደርጉልን እንጠይቃለን። እንግዲህ በአውሮፓ ቻምፒየንስ ሊግ ምሽት ላይ ነው የምንገኘው በዚህም አርሰናል ወደ ፕራግ አቅንቶ ስላቪያ ፕራግን ሶስት ለዜሮ አሸንፏል። በአውሮፓ ቻምፒየንስ ሊግ አራተኛ ዙር መርሐ ግብር አርሰናል ስላቪያ ፕራግን ሶስት ለዜሮ አሸንፏል። የሰሜን ለንደኑ ክለብ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራግን ባሸነፈበት ጨዋታ ቡካዮ ሳካ በፍጹም ቅጣት ምትና ሚኬል ሜሪኖን ሁለት ግቦች ሚኬል ሜሪኖን ሁለት ግቦች ባስቆጠረበት ጨዋታ ሶስት ለዜሮ ነው ማሸነፍ የቻለው። እንግዲህ መድፈኞቹ በቻምፒየንስ ሊጉ እስካሁን ያደረጓቸውን አራት ጨዋታዎች በማሸነፍ በደረጃ ስንጠረጉ አናት ላይ መቀመጥ ችለዋል። አርሰናል በእነዚህ አራት ጨዋታዎች 11 ግቦችን ያስቆጠረ ሲሆን በውድድሩ ምንም ግብ አላስተናገደም። ውጤቱን ተከትሎ በሁሉም ውድድሮች ለስምንተኛ ተከታታይ ጨዋታ መረባቸውን ሳያስደፍሩም መውጣት ችለዋል። ምሽት አምስት ሰዓት ላይ አሁን በጀመረ ሌላ ጨዋታ ሊቨርፑል ከሪያል ማድሪድ እንዲሁም ፒስጂ ከባየር ሙኒክ የሚያደርጉ ጨዋታ ይጠበቃል። አትሌቲኮ ማድሪድ ከሆኒያን ሴንት ጄሎስ፣ ዩቨንቱስ ከስፖርት ሎምፒያ፣ ከስ ከፒኤስጂ፣ ቦዲ ግሊምት ከፒኤስቪ፣ ቦዲ ግሊምት ከመናኮ ሌሎች መሽት መሳት የሚደረጉ ጨዋታዎች ናቸው። ውድ ተመልካቾች እንግዲህ አርሰናል የዛሬውን ጨዋታ በተከታታይ ለአራተኛ ጊዜ ቻምፒየንስሊክ ጨዋታ ምንም ግብ ሳይቆጠርበት ማሸነፉን ተከትሎ ትልቅ ታሪክ ጽፏል። በዚህም የ122 ዓመታት ታሪክ ክብረ ወሰን አርሰናል ለመስበር የቻለው በብዙ በብዙ ክረምታቶች አንድ ጊዜ በታሪክ ሊጻፍ የሚችል ክብረ ወሰንን ነው እንግዲህ አርሰናል ለመስበር ዛሬ የቻለው። ይህም ለአንድ መቶ ሃያ ሁለት ዓመታቶች ተይዞ የነበረውን ጎል ሳይቆጠርበት የመውጣት ክብረ ወሰን ሲሆን አርሰናል ይህን ታሪክ የያዘው እንደ አውሮፓውያን አቆጣጠር በ1903 ነበር። በወቅቱም ይህ ታሪክ የተመዘገበው በሚያዚያ እና በጥቅምት ወር መካከል ሲሆን አሁን ላይ መድፈኞቹ ዛሬ ምሽት በአውሮፓ ቻምፒየንስ ሊግ ስላቪያ ፕራግን ሶስት ለዜሮ ማሸነፋቸውን ተከትሎ እንዲሁም ጎል ባለመቆጠሩ በአርሰናል ላይ ይህንን ትልቅ ታሪክ በድጋሚ መጋራት ችሏል። ይህም አልፎ የፊታችን ቅዳሜ ምሽት ከሰንደርላንድ ጋር በሚያደርጉት እንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ጎል የማይቆጠርባቸው ከሆነ የ12 ዓመታት ክብረ ወሰናቸውን ማሻሻል እንደሚችሉም ታውቋል። መድፈኞቹ በያዝነው የጥቅምት ወር ላይ በስድስት ጨዋቶች አንድም ጎል ሳያስተናግዱ ቀርተዋል። ከዴቪድ ራያስ ከገብሬል ማጋለዥ እና ዊሊያም ሰሊባ የሚመራው ጥልቅ የመከላከል ክፍሉ የአንበሳውን ድርሻ እንደሚይዝም ይታወቃል። ከዚህም አልፎ እንደ ማይልስ ሊውስ ስኬሊ ፒኖ ሄንካፔ እና ቤን ዋይት ያሉ የጥልቅ አማራጮች የተቀያሪ አማራጮች በአሰልጣኝ ሚካኤል አርቴታ ስር ትልቅ አስተዋጽኦ እያደረጉ ይገኛል። በዛሬው ውም የቻምፒዮንስ ሊግ ጨዋታ ይህንን አስተዋጽኦአቸውን ለመመልከት በቅተናል። መድፈኞቹ ለመጨረሻ ጊዜ ጎል የተቆጠረባቸው እንደሚታወቀው ባሳለፍነው መስከረም አስራ ስምንት በሴንት ጄምስስ ፓርክ ኒውካስል ዩናይትድ ሁለት ለአንድ በሆነ ውጤት ባሸነፉበት ጨዋታ ነበር። ከዚያ በፊት ከማንቸስተር ሲቲ አንድ ለአንድ እንዲሁም በሊቨርፑል አንድ ለዜሮ መሸነፋቸው ይታወቃል። ከዛ ውጪ አርሰናል ላይ ምንም አይነት ግብ አልተቆጠረበትም። በቻምፒየንስ ሊጉ እንግዲህ አርሰናል አራት አራት ጨዋታዎችን በተከታታይ አድርጎ አራቱን ማሸነፉ አስራ አንድ ግቦችን አስቆጥሮ ምንም አይነት ቡድኖች አላስቆጠሩበትም። በአርሰናል ጋር በተመሳሳይ እስካሁን ጉላይ ያልተቆጠረበት ሌላኛው ክለብ ኢንተር ሚላን ነው። መድፈኞቹ በጥሮር ከጣሊያን ክለብ ኢንተር ሚላን ጋር እንደሚገናኙ ከኢንተርናሊስ ይሆናል ከኢንተርሚላን ጋር እንደሚገናኙ ይታወቃል፣ ይጠበቃል። አርሰናል እንግዲህ በጨዋታው በሁሉም መልኩ በበለጠበት ጨዋታ በፕራግ በቼኳ ፕራግ ከተማ ሶስት ግቦችን አስቆጥሮ ምንም ጎል ሳይቆጠርበት አሸንፎ ማምጣት ችሏል። በዚህም የ122 ዓመታት ታሪኩን መጋራት እንደቻለ ዳሰናል አርሰናል በተከታታይ ግብ ሳይቆጠርበት ማሸነፉ ትልቅ ግምት ለዋንጫው እንዲሰጠው እና አሁን ባለው ሁኔታ ደግሞ አርሰናል የቻምፒየንስ ሊጉ አናት ላይ በመቀመጥ መሪ እንዲሆን አስችሎታል። እንግዲህ ከዚህ ጨዋታ መጠናቀቅ ተከትሎ ጎን ለጎን የምናያቸው ጉዳዮች አሉ። የጨዋታውን አጠቃላይ ቁጥራዊ መረጃዎችን እና የአሰልጣኞችን የነሚካኤል አርቴታ እንዲሁም የተጫዋቾችን አስተያየት እንዳሳለን ማለት ነው። በቅድሚያም ግን የቁጥራዊ መረጃዎችን ነው የምናነሳው። ወደ ተመልካቾች ፉትቦል ማዕድ በድሕረ ጨዋታ ዳሰሳው በቻምፒየንስ ሊግ መርሃ ግብሮች ወደ እናተ ደርሰ ይገኛል። በዚህም 2 ሰዓት 45 የተካሄደውን የአርሰናልን ጨዋታ ከስላቪያ ፕራጋ ያደረገውን ጨዋታ ነው የምንዳሰሰው። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉልን በድጋሚ እንጠይቃለን። እንግዲህ በጨዋታው ቁጥራዊ መረጃዎች ምን ይመስላሉ? አርሰናል ስላቪያ ፕራጋን 3 ለ 0 ባሸነፈበት ጨዋታ በጨዋታው ለጉልነት ሊቆጠሩ የሚችሉ ወደ ጎልነት በማቀበል የተላለፉ ኳሶችን ኤክስጂን ስንመለከት ወይም ኤክስፔክትድ ጎሎችን ወደ ግብነት ሊቀየሩ የሚችሉ ኳሶችን በመፍጠር በኩል አርሰናል አንድ ነጥብ ሰባት ሰባት በመዝገብ በዚህም ወደ ግብ ቦታ ከሞከራቸው ኳሶች አንድ ነጥብ ሰባት ሰባቱ ወደ ሁለት ገደማ የሚሆኑት ለግብነት ሊውሉ የሚችሉ ኳሶችን አግኝቶ እንደነበር ያሳይቶናል። በአንጻሩ ባለሜዳው ስላቪያ ፕራህ ዜሮ ነጥብ አርባ ስድስት ነበር ያስመዘገበው። ኳስን በመቆጣጠር በኩልም አርሰናል 57 በመቶ የኳስ ቁጥጥር ድርሻ ነበረው። ባለሜዳው ስላቪያ ፕራህ 43 ድርሻ ነበረው። ወደ ግብ የተሞከሩ ኳሶችን ስንመለከት ስላቪያ ፕራህ 9 ኳሶችን ሲሞክር አርሰናል 14 ኳሶችን ሞክሮ ስምንቱ ኦን ታርጌት ነበሩ፣ ኢላማቸውን የጠበቁ ነበሩ። በአንጻሩ አንድ ኳስ ብቻ ነበረ በስላቪያ ፕራህ በኩል ኢላማውን የጠበቀለት አርሰናል በዚህም በሞከራቸው ኳሶች ሶስት ለግብ የሚሆኑ ትልቅ እድሎችን የፈጠረ ሲሆን ስላቪያ ፕራግ በአንጻሩ ዜሮን የፈጠረው። አርሰናል ሶስት ግብ አስቆጥሮ ከሜዳ ውጪ ሶስት ነጥቡን ክሊንሽቱ ነው ማስጠብቆ መውጣት ችሏል። ኮርናንም በተመለከተ አርሰናል ሰባት ኮርናዎችን ሲያገኝ ስላቪያ ፕራግ አራት አግኝቷል። አርሰናል ካገኛቸው ሰባት ኮርና በአንደኛው ፔናሊቲ እንዲያገኝ ሆኖ አምበላቸው የዛሬው ጨዋታ አምበል ቡካዮ ሳካ ጎል እንዲያስቆጥር ከእረፍት በፊት ሆኗል ማለት ነው። በአጠቃላይ በጨዋታው 257 ፓሶችን ያደረገው የኳስ ቅብብሎችን ያደረገው ስላቪያ ፕራግ 186ቱን አሳክቷል። አርሰናል ደግሞ በጨዋታው ካደረጋቸው 347 ፓሶች 276ቱን በማሳካት 80 በመቶ ቁጥር አስመዝግቧል። የሁለቱም ክለብ ተጫዋቾች በተደጋጋሚ ፋውል ሲሰሩ ያየንበት ጨዋታ ነበረ። ከረፍት በፊትም ከረፍት በኋላም ጨዋታው ግጭትና ትግል ይበዛው ነበረ። በዚህም የአርሰናል አራት ተጫዋቾች ቢጫ ሲያዩ የስላቪያ አብርሃም ሶስት ተጫዋቾቹ ቢጫ አይተዋል። ኤክሲጂ ኦን ታርጌት እንግዲህ ወደ ግብ ክልል ከተሞከሩ ኳሶች ለግብነት ሊውሉ ከቻሉ ኳሶች ኢላማቸውን የጠበቁት በስላቪያ ፕራሃ በኩል 0.08 ሲሆን በአርሰናል በኩል 2.56 ነው። ይህም ከሞከራቸው አራት ኦን ታርጌታቸውን ከጠበቁ ስምንት ኳሶች ይቅርታ ስምንት ኳሶች ሶስቱ ተቆጥረዋል። ቁጥሩም የሚያሳየን ይህንን ነው። በአጠቃላይ 14 ኳሶችን ወደ እነሱ ክልል አርሰናል ሲሞክር፣ እነዛ ደግሞ ዘጠኝ ኳሶችን ብቻ ነው የሚሞክሩት። ከኢላማቸው ውጭ የሆኑ ኳሶች በአርሰናል በኩል ሁለት ሲሆኑ በስላቪያ ብርሃ በኩል አምስት ነበሩ። ብሎክ የተደረጉ ኳሶችም አሉ፣ ሹትነት የተሞከሩ ማለት ነው። አራት ኳሶች አርሰናል ብሎክ ሲያደርግ፣ ስላቪያ ብርሃ ሶስት ኳሶችን ብሎክ አድርጓል። አርሰናል በስላቪያ ብርሃ ፔናሊቲ ቦክስ ውስጥ አስራ ሁለት ኳሶችን መሞከሩም እንዲ በጨዋታው የተመዘገበ ቁጥር ነው። ስላቪያ ብርሃ በአርሰናል ፔናሊቲ ቦክስ ስድስት ኳሶችን ሞክሯል። ከፔናልቲ ቦክስ ውጭ ስላቪያ ፕራግ ሶስት ኳሶችን ከአርሰናል የፍጹም ቅጣት ሳጥን ውስጥ ውጭ የሞከረ ሲሆን በተመሳሳይ አርሰናልም ከስላቪያ ፕራግ የፍጹም ቅጣት ምት ሳጥን ውጪ ሁለት ኳሶችን ሞክሯል። የቆመ ኳስ በማስቆጠር ወይም በግንባር ኳስ በማስቆጠር በኩል አርሰናል አንድ ጎል ሲያስቆጠር፣ ይኸውም የሁለተኛው የሜሪኖ የአርሰናል ሶስተኛ ግብ ሆና ተመዝግባለች። በዚህ በኩል ስላቪያ ፕራግ ምንም አይነት ቁጥር አላስመዘገበም፣ ዜሮ ነው። ትልቅ የግብ ዕድልን በመፍጠር በኩል በማጥቃት አርሰናል ሶስት ሲያስመዘግብ ስላቪያ ፕራግ ዜሮ ነው። ኮርነርንም በተመለከተ ሰባት ኮርነሮችን አርሰናል አግኝቷል። የባለሜዳው ስላቪያ ፕራግ ምንም ኮርነሮችን አላገኘም። በተቃራኒ ቦክስ ሳጥን ውስጥ በማጥቃቱ በኩል አርሰናል ሀያ ሰባት ኳሶችን ሲነካ ስላቪያ ፕራግ ሀያ ሁለት ኳሶችን ነጥቷል። እንግዲህ የተሳኩ ኳሶችን ሁለቱም ቡድኖች ፓስ ማድረግ አልቻሉም። ወደ እንግዲህ ቅጣቶችን በተመለከተ አርሰናል ሀያ አራት ቅጣቶች ሲሰጡት ስላቪያ ፕራግ አስራ ሁለት ቅጣቶች ተሰጥተውታል። ኦፍሳይድ ደግሞ ስላቪያ ፕራግ አምስት ኦፍሳይድ ተወጥሮበታል። አርሰናል በኩል ኦፍሳይድ የተነፋበት ተጫዋች የለም። አርሰናል እንግዲህ አርባ ሰባት ረጅም ኳሶችን በጨዋታው አሻግሮ ነበር። ከዚህ ውስጥ አስራ ሰባቱ የተሳኩለት ነበሩ። ስላቪያ አብርሃም 45 ኳሶችን ለማሻገር ሞክሮ 21ዱ የተሳኩ ረጅም ኳሶች ሆኖለታል። ወደ ተጋጣሚ ግብ ክልል ሶስተኛው ቀጠና ላይ ኳስን በማሻገር በኩል አርሰናል 101 ኳሶችን አሳግሮ 71ን አሳክቷል። ስላቪ አብርሃም ከሞከራቸው 73 ኳሶች 47 ተሳክተውለታል። አርሰናል እንዲሁ በተመሳሳይ ክሮሶችን ያደረገ ሲሆን 15 ክሮሶችን ያደረገ ሲሆን፣ ባለሜዳው ስላቪ አብርሃም 16 አድርጎ አራቱን አሳክቷል። ለግብንን ሊቀየሩ የሚችሉ ኳሶችንም በማቀበል አርሰናል በዚህ በኩል ሲያስመዘግብ ስላቪያ ፕራግ ዜሮ ነጥብ አምስት ሶስት አስመዝግቧል። ሁለትዮሽ ኳሶችን በማሸነፍ በኩልም አርሰናል ሐምሳ አንድ በመቶ ቁጥር ሲያስመዘግብ ስላቪያ ፕራግ ሐምሳ አንድ ኳሶችን ሲያሸንፍ አርሰናል ስላቪያ ፕራግ ሐምሳ ኳሶችን ያሸነፈው ኳሶችን በማሻገር ሀያ ሁለት ኳሶችን ያሻገረ ሲሆን አርሰናል ሁለትዮሽ ኳሶችን በታክል የተቋረጡ ኳሶችን ስንመለከት በአርሰናል በኩል ዘጠኝ ኳሶችን ዘጠኝ ኳሶችን በታክል ለማቋረጥ ሞክሮ አራቱን አሳክቷል። ስላቪያ ፕራግ ከሃያ ሁለት ከሞከራቸው ኳሶች አስራ አራቱን አሳክቷል። ከግብ ክልል ኳሶችን በማጽረት በኩል ስላቪያ ፕራግ ሰላሳ ሁለት ኳሶችን ሲያጸዳ፣ በዚህም የአርሰናል የማጥቃት ጫና ምን ያህል እንደነበር ያየንበት ነው። አርሰናል አስራ ዘጠኝ ኳሶችን ከግብ ክልሉ አጽድቷል። የተቋረጡ ኳሶችን በተመሳሳይ አስር ኳሶችን አርሰናል ሲቋረጥበት ስላቪያ ፕራግ ስድስት ኳሶችን ተቋርጦበታል። ለግብ የሚደረጉ ኳሶችን ስህተቶችን በመፈጸም በኩል ስላቪያ ፕራግ ምንም አይነት ቁጥር፣ አርሰናልም በዚህ ረገድ ምንም አይነት ችግር አላስመዘግቡም። ግብ ጠባቂዎቻቸው ግን ያዳኗቸው ኳሶች አሉ። በዚህ በኩል የአርሰናሉ ግብ ጠባቂ አንድ ኳስን ሲያደል የስላቪያ ፕራግ ግብ ጠባቂ ግን አምስት ለጎልነት ወደ ጎንነት ሊቀየሩ የሚችሉ ኳሶችን በማዳን ክለቡን ከተጨማሪ ጎል በመታደግ ጨዋታው እንዲጠናቀቅ ሆኗል። ወደ ተመልካቾች እንግዲህ አርሰናል 57 በመቶ የኳስ ቁጥጥር በአደረገበት ጨዋታ እና 347 ኳሶችን ቅብብል ባረገበት ጨዋታ 3 ለዜሮ በማሸነፍ አራተኛ ተከታታይ ድሉን አስመዝግቧል። በአውሮፓ ቻምፒዮንስ ሊግ 11 ጎሎችን አስቆጥሮ ምንም አይነት ጎል እስካሁን ባደረጋቸው አራት የአውሮፓ ቻምፒዮንስ ሊግ ጨዋታዎች አልተቆጠረበትም። በዚህም የተነሳ ከ122 ዓመት በፊት የሰራ ታሪክ መጋራት እንደቻለ በዘገባችን አንስተንላቸዋል። እንግዲህ አርሰናል በዚህ ጨዋታ ባስመዘገባው ውጤት የክሊንሽት የማስመዝገብ ቁጥሮቹን ወደ ላቀ ደረጃ በማሳደግም በዘንድሮ ካደረጋቸው 16 ጨዋታዎች በ16 ጨዋታዎች ግብ ሳይቆጠርበት እንዲወጣ ሆኗል እንግዲህ ቡድኑ እስካሁን በውድድር ዘመኑ የተቆጠሩበት ሶስት ግቦች ብቻ ናቸው። አርሰናል በአጠቃላይ አስራ ስድስት ጨዋታዎችን አድርጎ ሶስት ግቦች ብቻ የተቆጠሩበት፣ በአስራ ሶስት ጨዋታዎች ግን ምንም አይነት ግቦች አልተቆጠሩበትም። ከተቆጠሩበት ሶስት ግቦች አንዱ ብቻ ነው በክፍት ጨዋታ፣ ሌላው ከቆመ ኳስ ነው። አርሰናል በዘንድር የውድድር ዘመን በክፍት ጨዋታ አንድ ጎል ብቻ ነው እንዳልኳቸው ያስተናገደው። ማክስ ደውማን ደግሞ በቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች በመሆን አዲስ ታሪክ እንዲጽፍ ሆኗል። እንግዲህ ለአርሰናል ትልቅ እመርታ ነው፣ በዘንድሮው ውድድር ዘመን እያሳየ የሚገኘው በቀጣይ እንግዲህ አርሰናል ቅዳሜ ምሽት ላይ ሰንደርላንድን የሚገጥም ይሆናል። በሜዳው ያንንም ክሊን ሺት የሚያስጠብቅ ከሆነ አዲስ ታሪክ መስራት ይችላል። ባሳለፍነው የጥቅምት ወር አርሰናል ምንም አይነት ግብ ሳይቆጠርበት ስድስቱንም የፕሪምየር ሊግ ጨዋታዎች በተከታታይ በማሸነፍ ታሪክ መስራቱ ይታወቃል። እንግዲህ በዚህም ጨዋታ ቡካዮሳካ ከሜዳ ውጭ አርሰናል በተጫወተባቸው በአራት ተከታታይ ቻምፒየንስ ሊግ ጨዋታዎች ላይ ግብ በማስቆጠር የመጀመሪያው የአርሰናል የመድፎ ተጫዋች መሆኑም ችሏል። እንግዲህ ዛሬ አርሰናል ያሸነፈበት ጨዋታ የተለያዩ ሪከርዶችን ያስመዘገብበት፣ ተደራራቢ ድሎችን ያስመዘገብበት መሆኑን አይተናል። አርሰናል ለጊዜው የነ ፒኤስ ጂ የነ ሊቨርፑል እና የሪያል ማድሪድ ውጤት እስኪታወቅ ድረስ በቻምፒየንስ ሊጉ አናት ላይ ልክ እንደ ፕሪሚየር ሊጉ መቀመጥ ችለዋል ማለት ነው። ይሄ ለአርሰናል ታሪካዊ ድል ነው። አርሰናል በዚህ ከቀጠለ የተለያዩ ሪከርዶችን እያስመዘገበ እንደሚቀጠል ይታመናል። ሚኬል ሜሪኖ በአጥቂነት በተሰለፈበት ጨዋታ ነው እንግዲህ አርሰናል በድጋሚ አሸንፎ በቻምፒየንስ ሊጉ ላይ ተቆናጡ እየመራ የሚገኘው ለአርሰናል ለበራስ ለመተማመን እና የተሻሉ ድሎችን ከዚህም በኋላ ለማስመዝገብ የሚያስችለውን ቁርጠኛ የሆነ ድል ያስመዘገበው ወደ ተመልካቾች እንግዲህ በድህረ ጨዋታ ዳሰሳችን አርሰናል ታሪክ የተጋራበትን እና በእድሜ ትንሹ ተጫዋችን አሰልፎ ድል የነሳበትን ጨዋታ ወደ እናንተ አድርሰናል። ዘወትር የፉትቦል ማዕድ መረጃዎችን ፎሎ፣ ላይክ፣ ሼር በማድረግ ለሌሎች እንዲጋሩ እንድታደርጉ ልንጠይቃለን። ፉትቦል ማዕድ በዩቲዩብ በፌስቡክ እና በቲክቶክ ይገኛል። ላይ ኮሜንት ሰብስክራይብ ሼር በማድረግ እንድታግዙ እንጠይቃለን። ለዛሬ ከድህረ ጨዋታ መልስ ያየነው ጥንቅራችንን ይመስላል። ሰላም